ተዳደረው ሽሮ ቤት ነው የምሰራው። እሱ ነው የምተዳደረው። ያው ብሩ ሲወጣብኝ እኔ በጣም ተናድጃለሁ። ማለት የሰራሁት እኔ ልብስ ሳልቀይር ጫማ ሳልቀይር ነው፣ ለመለወጥ ብዬ ነበር የሰራሁት። እንደዛ ወሰደው ሲባል እኔ በጣም ነው የተናደድኩት። አልቅሻለሁ ሁላ ያደረ ፍቃድ ወደ ሌላ ሰው ትራንስፈር ተደርጓል ያ ብር። እንደዛ ሲባል በጣም ተነገቱ። ለምን ቀን ማታ ለፋሁበት ብር ነው ለልጆቼ ዳቦ ራሴ ወይ ቆሎ በልቼ እንትን ሊሆን፣ ውሃና ቆሎ ፍልቼ ሊሆነ ወንጀል ለመፈጸምና ከወንጀል ፈጻሚዎች ጋር አብረው አሁን አሁን በግልና በመንግስት ተቋማት ቅጥር እየፈጸሙ ያቀዱትንና ያሰቡትን ወንጀል እስኪፈጽሙ ድረስ ምቹ ሁኔታዎችን እየፈጠሩ የተጣለባቸውን ኃላፊነት ወደ ጎን በማለት የቀጠራቸው ተቋምና ድርጅት ላይ ወንጀል ፈጽመው በቁጥጥር ስር በመዋል ቅጣት የተላለፈባቸው ብዙዎች ናቸው። በሀገር ደረጃ ብሎም እንደ አዲስ አበባ ከተማ ከባንክ ቤቶች ጋር ተያይዞ የተለያዩ አይነት ዘዴዎችን በመጠቀም የወንጀል ዘዴዎችን በመቀያየር የሰዎችን ሙሉ መረጃና ማንነት ስልክ በመደወል ከባንክ ቤት ነው በማለት የተለያዩ መረጃዎችን ህብረተሰቡን በመጠየቅ ገንዘብ እያጭበረበሩ ያሉ ወንጀለኞችና የተጭበረበሩ ግለሰቦች ብዙዎች ናቸው። ከሰሞኑ በአዋሽ ባንክ መሳለሚያ ቅርንጫፍ የባንክ ሰራተኛ በባንኩ ደንበኞች ላይ የፈጸመው ወንጀል መነጋገሪያ ጉዳይ ነው።

የደንበኞች አገልግሎት መኮንን ሆኖ በአዲስ ከተማ ክፍለ ከተማ ወረዳ አራት ልዩ ቦታው እህል በረንዳ ተብሎ በሚጠራው አካባቢ በሚገኘው አዋሽ ባንክ መሳለሚያ ቅርንጫፍ የባንክ ሰራተኛ የሆነው ተከሳሽ ሚካኤል ታየ በባንኩ አምስት ደንበኞች ላይ በተለያዩ ጊዜያት የባንኩ ደንበኞች በማያውቁት አግባብ የተለያዩ ዘዴዎችን በመጠቀም ወንጀል መፈጸሙን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የሙስና ገቢዎች፣ ሸማቾች ወንጀል መርማሪ ዋና ሳጅን ደሳለኝ አበባው ያስረዳሉ። በመስከረም 25 2017 ዓ ም ጀምሮ እስከ የካቲት 6 2017 ዓ ም ድረስ በተለያየ ሰዓትና ጊዜ ላይ ከባንኩ ደንበኞች አምስት የግል ተበዳዮች ደንበኞች ላይ ግል ተበዳዮች እውቅና ውጭ በባንኩ ከከፈቱት አካውንት ላይ በተለያየ ጊዜ ከአምስቱም የግል ተበዳዮች አካውንት ላይ ገንዘብ በካሽ ወጭ በማድረግ እንዲሁም ከሂሳባቸው ላይ ለዚህ አላማ በከፍተው በእናቱ ስም በከፍተው አካውንት አስተላልፏል በሚል በኋላ ላይ በደረሰና ቤቱታ በግል ተበዳይ በአንድ የግል ተበዳይ በቀረበ ቤቱታ ገንዘብ ወጭ ለማድረግ በሄደችበት ሰዓት ላይ ገንዘብ ወጭ አድርጋ ቀሪ ባላንስ ይጻፍላት ው ያላት ባላንስ አነስተኛ መሆኑን አረጋግጣ፣ ያው ለባንኳ ቤቱታ አቅርባ ወንጀሉን የፈጸመው መሆኑም አጠራጣሪ መሆኑ በዛ ሰዓት ላይ በእኛ በኩል አቤቱታ ቀርቦ ምርመራ የተደረገበት ሁኔታ አለ ማለት ነው። የግል ተበዳዮች በማያውቁበት ሁኔታ ወጭ ሲያደርግም ከሂሳብ ወደ ሂሳብ በሚያስተላልፍበት ሰዓት ላይ አጭር የጽሁፍ መልእክት ሚሴጅ እንዳይደርሳቸው በማድረግ እነሱ በማያውቁበት ሁኔታ ገንዘቡን ሲያስተላልፍ እንደነበረና በተጨማሪም እነሱ ሳይቀርቡ የቀረቡ በማስመሰል ፊርማቸውን አመሳስሎ በመፈረም በጥሬ ገንዘብ ወጭ በማድረግ በአጠቃላይ ከአምስቱም የግል ተበዳዮች አንድ ሚሊዮን ሰባት መቶ ሰማኒያ አንድ ሺህ ሶስት መቶ አስራ ስድስት ብር ከሀያ አምስት ሳንቲም በተለያየ ጊዜ በካሽ በጥሬ ገንዘቡ ወጭ በማድረግ እንዲሁም ወደ እናቱ ስም በከፈተው አካውንት ላይ አስተላልፏል። ያው በዚህ ሰዓትም የግል ተበዳጅ ገንዘቡን ወጭ በሚያደርግበት ሰዓት ላይ እውቅና የሌላቸውና የአጭር የጽሁፍ መልእክት ወይም ሚሴጅ እንዳይደርሳቸው በማድረግ ያው ወንጀሉን ሲፈጽም የነበረ መሆኑ መሆኑን በምርመራ ሂደት ግኝት የተገኘ ሁኔታ ለማለት ነው። ለፍተውና ደክመው ፍላጎታቸውን ሳያሟሉ ነገን በማሰብ ከሚያገኙት ገቢ የቆጠቡትን ገንዘባቸውን አምነው ካስቀመጡት ባንክ በባንክ ሰራተኛ ወንጀል የተፈጸመባቸው የግል ተበዳዮች ወንጀል እንደ እንደተፈጸመባቸው በሰሙ ጊዜ እንዳዘኑና ገንዘባቸው እንደተወሰደባቸው ከሰሙ ዕለት ጀምሮ ለጭንቀትና ብስጭት መዳረጋቸውን ከአዲስ ፖሊስ ጋር በነበራቸው ቆይታ ገልጸዋል። ከአራተኛ ፖሊስ ጣባት ተዘወለል እንፈልጉታለ ለምን እንፈልጋለሁ በኋላ መጣሁ። መታወቂያ ይዤ ደብተሬ ሚ አጋጣሚ ከአዋሽ ባንክ እንደዚህ እንደዚህ ተባልኩ። እንዴ ብር ያለኝ እኮ ው ደብተር አለኝ፣ አካውንት ምንትን ሞባይሌም አለኝ። አይ ብር የለሁትም ተብሮትን ተብለዋል ተባልኩ። ያደ ፍቃድ ወደ ሌላ ሰው ትራንስፈር ተደርጓል። ያብር እነዛ ሲባ በጣም ደነገጥኩ። ለምን ቀን ማታ ለፋሁበት ብር ነው። ለልጆቼ ዳቦ ራሴ ወይ ቆሎ በልቼ ሊሆን ውሃና ቆሎ በልቼ ሊሆናል። እንደ ሰው መዝናት ፈልጌ ሳይሆን ለፍቼ ያገኘሁት ብር ነው። እዛ ሰዓት በጣም አስደነገጠኝ። በእግሬ እየሄድኩ በታክሲ እየተጋፋ እንዴት ብር የለም ይባላል? ባንኩ ከኔ በላይ አምኜው ነው ያስቀመጥኩበት የራሴ ነው ብዬ ነው ከራሴ ከግል ከራሴ የበለጠ አብልጬ ነው እንጂ ቤት ማስቀመጥ አስቀምጦኝ፣ ከአካውንቴ ላይ ብር ተቀናሽ እያደረገ አካውንቴን ብር ነው ያወጣብኝ። ያወኩትም ያው ከዚህ ከፖሊስ መምሪያ ሲደወልልኝ ነው። እነሱ አልነገሩኝም የወጣብኝ ያው አራት መቶ ስልሳ አምስት ሺህ ብር ነው ያወጣብኝ። እኔ ያው እዚህ መጥቼ ስሰማ ያው እንግዲህ በጣም ነው የተናደርኩት። በወቅቱ እዚህ ሲደወልልኝ አላመንኩትም። ስላላመንኩት አረ ምንድ ነው ምናምን ስለው በቃ እኔን ካላመንሽኝ እንትን ግቢ አለኝ። እዚህ እኔ ማለት የፖሊስ ስልክ መሆኑን ስላላወቅኩ አላመንኩትም። ከዛ ካላመንሽኝ ያጠገቡ ነው ያለሽ ግቢ፣ ባንክ ቤት አለኝ። እውነትም ባንክ ቤት እቼ አስጠበቀው አንስ ጠይቃት ግቢና ናግር ያለች ማናጀሩ ጋር ሲሄድ፣ በቃ ያለ ተንከባከቡ ክብብ አረጉኝና ሌላ ሰው እንዳይሰማ ነው ምስል። አዎ አውቀናልኛ፣ ግን ያው ትደነግ ጫለሽ እዚህ ጋር ፌንትም ሰሪብን ምናምን ብለን አልነገርንሽ ምናምን አሉ። እና ትናንት ብር አውጥቻ አይደል እንዴ ቴክስትም እኮ አልደረሰኝም ስላቸው፣ ቴክስቱን ስታዩው ያው ትደነግ ጫለሽ ብለን ቴክስቱንም ደብቀንሻል፣ እንዳይደርስ ስለተደረገ ምናምን አለኝ። ከዛ በማግስቱ እዚህ ነው የተባልኩ፣ መጣሁ እዚህ ተነገረኝ። እዛም ጠየቅኩ። ይህን ያህል ብር ወጥቶብሻል ምናምን አሉ፣ ያለኝን ቀሪ ያሳዩኝ። የምተዳደረው ሽሮ ቤት ነው የምሰራው፣ እሱ ነው የምተዳደረው። ያው ብሩ ሲወጣብኝ እኔ በጣም ተናድጃለሁ። ማለት የሰራሁት እኔ ልብስ ሳልቀይር ጫማ ሳልቀይር ነው ለመለወጥ ብዬ ነበር የሰራሁት። እንደዛ ወሰደው ሲባል እኔ በጣም ነው የተናደድኩት። አልቅሻለሁ ሁላ። በፍትህ ሚኒስቴር የሙስናና ወንጀሎች አቃቢ ህግ ጀኔራል ዳይሬክቶሬት ከፍተኛ አቃቢ ህግ ወይዘሮ ሙሉ ወርቅ አባተ የወንጀል ድርጊቱን በተመለከተ የሙስና አዋጁ ተፈጻሚነት ምን ይላል ብለን ላነሳ ነው ጥያቄ የሚከተለውን ምላሽ ሰጥተውናል። ከ2007 ዓ ም በፊት ህዝባዊ ድርጅት ውስጥ የሚፈጸሙ ወንጀሎች እንደ ሙስና ወንጀል አልነበረም የሚታዩት። ስርቆት ከሆነ ስርቆት ነው እምነት ማጉደል ከሆነ እምነት ማጉደል ነው ተብሎ በወንጀል ህጉ ነበር ሲታይ የነበረው። አዋጅ ቁጥር 881 2007 ዓመተ ምህረት በወጡ አዋጅ የህዝባዊ ድርጅት ተቋማትን ያካተተ አዋጅ ነው የወጣው። ሶ ባንኮች የተለያዩ የህዝባዊ ድርጅት ተብለው የሚጠቀሱ ተቋማትንም ጭምር በሙስና አዋጁ ነው የሚታየው። ይህ አዋጅ ከመጋቢት 25 ሁለት ሺህ ሰባት ዓመተ ምህረት ጀምሮ ስራ ላይ የዋለ አዋጅ ነው። አሁንም እየተገበር ነው ያለው አዋጅ ሲሆን አሁን ይህ ጉዳይ አንቀጽ ዘጠኝ ንኡስ ቁጥር ሁለት ላይ ነው። ስልጣንን ያለ አግባብ መገልገል ማለት ነው። ስልጣንን ያለ አግባብ መገልገል ማለት የተሰጠውን ኃላፊነት በግልጽ ወይም ሹመት ሊሆን ይችላል ስልጣን ሊሆን ይችላል በግልጽ ተግባር ወይም በግድፈት የተላለፈ ሰው ሊያስቀጣው የሚችል ስለመሆኑ ይሄ አሁን የጠቀስኩት ድንጋጌ ያስቀምጣል። አዋጅ 881 2007 አንቀጽ 9 ንዑስ ቁጥር አንድ ላይ በግልጽ ክልከላውን አስቀምጦልናል። አንቀጽ 9 ንዑስ ቁጥር ሁለት እና አንቀጽ 9 ንዑስ ቁጥር ሶስት ደግሞ የሚከብድበት ቅጣቱ የሚከብድበትን ድንጋጌ የያዘ ነው። ቅጣቱ በምን ሁኔታ ሊከብድ ይችላል የሚሉትን ስናይ ቅጣቱ ሊከብድበት የሚችለው የደረሰው ጉዳት የወንጀል ፈጻሚው የስልጣን ደረጃ የተገኘው ጥቅም እነዚህ እነዚህን ግምት ውስጥ ያስገባ ሲሆን ንስ ቁጥር ሁለት የተገኘው ጥቅም ምን ያክል ነው? የደረሰውስ ጉዳት ምንድን ነው የሚለውን የፈጻሚውስ የስራ ኃላፊነት ወይም ስልጣን ደረጃ ምን ነበረ የሚለውም እንደ አንድ የቅጣት ማክበጃ ምክንያት ነው ማለት ነው። አንቀጽ ዘጠኝ ንስ ቁጥር ሶስት ላይ ምን ይላል? አሁን ከተጠቀሱት የቅጣት ማክበጃ ምክንያቶች ውስጥ ለ ወይም ከዛ በላይ ተሟልተው ሲገኙ የቅጣት መጠኑ ከ10 አመት እስከ 25 አመት እና ከ20 ሽብር እስከ 200 ሽብር ለመድረስ በሚችል ጽኑ ስራትን ያስቀጣል። አንቀዘጠኝ ንስ ቁጥር ሁለት ላይ ከአመት እስከ 15 አመት እና አስር ሺ ብር እስከ መቶ ሺ ብር ለመድረስ በሚችል የገንዘብ መቀጫ እንዲሁም ጽኑ ስራቱ ያስቀምጣል። በየትኛውም ቦታና በየትኛውም መግባብ በማንኛውም የስራ ዘርፍ ውስጥ በሰራተኛና በአሰሪ መካከል ተገቢና አስፈላጊ ቁጥጥር እንዲሁም ክትትል በየጊዜው ካልተደረገ ለወንጀል ሰለባ መሆን የማያጠያይቅ ጉዳይ ነው። በባንኩ የላላ የክትትልና የቁጥጥር ማነስ ወንጀል ለመፈጸም ሁኔታ የተመቻቸለት ተከሳሽ ከሙያ ስነ ምግባር ባፈነገጠ አኳኋን የባንኩ ቅርንጫፍ ደንበኞች ላይ ረዘም ላሉ ጊዜያት ያለማ ማንም ጠያቂ ወንጀል ሲፈጽም የነበረና ወንጀል እየተፈጸመባቸው እንዳለ የባንኩ ደንበኞች ለባንኩ ቅርንጫፍ ያሰሙትን ቅሬታ የሰማው ተከሳሽ ሚካኤል ታዬ የአዋሽ ባንክ መሳለሚያ ቅርንጫፍ ስራ አስኪያጅ አቶ ገዛይን ኩማ አማካኝነት በቁጥጥር ስር ውሏል። የመጀመሪያ ክስተቱ ሲታወቅ ከተበዳይ አንደኛዋ ወይዘሮ ፋሲካ የሶፍ የምትባል ደንበኛ ገንዘብ ወጪ ለማድረግ ቅርንጫፍ ትመጣለች። ቅርንጫፍ መታ 2500 ብር ወጪ አደርጋ። ከዛ ደብተሯ ላይ ሲጻፍ ቀንሶ ተጻፈ። ከዛ ለምን ቀንሶ ተጻፈ ብሬ እኮ እንደዚህ አይደለም ብሎ በሚጠይቁበት ሰዓት ያ ኦፊሰር ተቀብሎ ያለውን ነገር ሲመለከት ከእሳቸው ወጪ ተደርጎ ወደ አቶ መሀመድ ገቢ ተደርጎ ቁጭ ብሏል። አቶ መሀመድ ሶስተኛው ተበዳይ ናቸው። አቶ መሐመድን ገንዘባቸውን አውጥቶባቸው ጨርሶ ከዛ አቶ መሀመድ ገንዘብ የታለ ብሎ ሲጠይቁ ከዚህ ከወይዘሮ ፋሲካ ጋር አዙሮበት ነው ቁጭ ያደረገው ማለት ነው። እሳቸው ረዲ ብራቸው ባላንስ ስለሆነ ላቸው ሄዱ ማለት ነው። ከዛ ሲያዩ የውስጥ ሰራተኞቹ ሲያዩ አቶ ማምር ብሩ ገብቶ ቁጭ ብሏል። ይሄ ወንጀለኛ ደግሞ ቀን ሰባት ሰዓት ነበረ። ቀኑ ቅዳሜ ነው። ቀን ሰባት ሰዓት ለነበረ ስራ የሚገባው ስለዚህ ውስጥ ያሉ ብሩ እዚህ ጋር ዞሮ ስላለ ና ናና አስተካክል፣ እንደዚህ እንደዚህ አይነት ስህተት ሰርተሃል፣ ና ናና አስተካክል ምናም ብሎ ይደውሉለታል። በሚደውሉበት ሰዓት የሰራውን ጥፋት ስለሚያውቁ ልጁ በዛው ጠፋ። ስለዚህ እኔ አጋጣሚ በሰዓቱ ፍቃድ ላይ ያለ ፈቃድ ላይ ነበርኩኝ ከዚህ ከአርብ ጀምሮ እስከ ሮብለት አካባቢ ፈቃድ ላይ ነበርኩኝ። ፈቃዴንም ትቼ ሰኞ ወደ ቢሮ በመመለስ የቢሮንም ልጆች አረጋግቼ፣ ከዛ ልጁን ማፈላለግ ነው የጀመርኩት። በቴሌግራም ማውራት፣ በተለያዩ ነገሮች ብቻ ዘዴዎች፣ እያወራሁት እየደወልኩለት ቴሌግራም ላይ ማነው ስልኮን ረዲ ብሎክ አድርጎታል። በጣም ብዙ ካወራሁት በኋላ የኔን እምነት አገኘ። እምነቴን ካገኘ በኋላ አሁን ብሩ መጥፋቱ ብቻ ሳይሆን ያለ ፍቃድ አንተ ከቢሮ መጥፋት ነው ትልቅ እኔን ተጠያቂ የሚያደርገኝ ስለዚህ እና ንገናኝና ና ፍቃድ ፈርምልኝ። በቃ እዛ ፍቃድን ከፈረምኩ በኋላ ሌላውን ደግሞ ቀስ ብለን ተነጋግረን ምንፈልግበት መንገድ እንነጋገራለን ብዬ ስነግሮ እሺ አለኝ። ቢሮ አልመጣም ግን እዛ አካባቢ ይመጣለሁ አለ። እሺ ብዬ ወጣሁለት። ካፌ ውስጥ ገብተን ቁጭ ብለን እናውራ አልኩትኝ። ከዛ መጨረሻ ልሽ ብሎ ተስማማ እሱም። ካፌ ወርደን ቁጭ አለን። ቴሌግራም ላይ ስናወራ የነበረውን ድጋሜ ማውራት ጀመርኩ። ከሱጋር ጋር ቁጭ ብለን ስናወራ፣ የነማን ኒወሰርኮ መቼ ኒወሰርኮ እስቲ ቴሌግራም ላይ ጻፍክልኝ፣ በጽሁፍ ጻፍልኝ ብድር ምንጠይቅበት ይመቻችልናል ምናምን ብዬ አወራውት። እሱን መጻፍ ጀመረ። ከዛ የቢሮ ልጆች ጥበቃና አንድ ልጅ ሆኖ ፖሊስ ይዞ ሊመጡ ይዘ ነው አስገባ በኃላፊዎቹ የቁጥጥርና ክትትል ማነስ የተመቻቹ መንገዶችን ለወንጀለኛው ላሰበውና ላቀደው የወንጀል አላማ ምቹ ሁኔታዎችን ፈጥረዋል። ተከሳሹ ወይም አሁን ጥፋተኛው ተሰሚነት ያለው ነበረ ትረስት እንዲያድርባቸው አድርጓቸዋል። የቅርብ ኃላፊዎቹንም ሆኑ የስራ ባልደረቦቹን መጀመሪያ ላይ ጥሩ ነገር ስለ ስለነበረው ማንም ይሄን ያደርጋል ብሎ አልገመተውም። የእነሱ የምስክርነት ቃል እሱን ስለሚያመላክት ማለት ነው እና አንድ በዛ ምክንያት ነው። ከሱ ድርጊት ደግሞ ስንወጣ የስራ ኃላፊዎቹም ማናጀር ቅርንጫፍ ማናጀርን ጭምር እንዲሁም የእሱን ስራ አውቶራይዝ የሚያደርገውም ሰው ምንድን ነበረ? ክፍተቱ ከስር ከስር የሚመጡ ሰነዶችን ሊሆን ይችላል ስራውን በሚሰራበት ጊዜ ኤቭሪቲንግ ማየት ነበረባቸው። ናውንቱሚ ተብሎ ሲፈረም ከሰመሩ የት አለ ብለው ቢጠይቁ ኖሮ ይሄ ሊሆን አይችልም ነበር። በዋነኝነት እነሱም የመመሪያ ጥሰት ነበረባቸው። በባንክ ቤት ኃላፊዎች ላይ የቁጥጥር ማነስ እንዳለ ነው የሚያመላክተው። ምክንያቱም ያው ይሄ ወንጀሉ ለረዥም ጊዜ ነው ከመስከረም ጀምሮ ሲፈጽሙ የቆየ በየቀኑ ኦዲት ቁጥጥር ቢደረግ ኑሮ ያው በአጭሩ ወንጀሉን ማስቀረት የሚቻልበት ማስቆም የሚቻልበት መንገድ ይኖር ነበር ብዬ አስባለሁ። ረዘም ላለ ጊዜ ያለማንም ጠያቂና ከልካይ በባንኩ ውስጥ ሆኖ መደበኛ ደሞዙ በየወሩ እየተከፈለው በባንኩ ላይ ወንጀል ሲፈጽም የነበረው ተከሳሽ ታዬ ሚካኤል ከደንበኞቹ አካውንት የሚቀንሰውን ገንዘብ ለሌላ ጉዳይ እንደሚጠቀምበት ከፈጸመው ወንጀል መረዳት ይቻላል። ወደዚህ ወንጀል ሊገባ የቻለበት ያው እንግዲህ እሱ ተይዞ ምርመራው ሲደረግ ያው የተለያዩ ቁማር፣ ኦንላይን ቁማር እንደሚጫወት ገንዘቡን ወስዶ ለዚህ ዓላማ እንደሚያውለው ቁማሩን ላይ እንዲጫወትበት እንደነበረ ነው እንግዲህ ከምርመራ ግኝት ያገኘነው ግኝት ማለት ነው። እንደ አዋሽ ባንክ መሰለሚያ ቅርንጫፍ ለወንጀል ፈጻሚው ላሰበውና ላቀደው የወንጀል ድርጊት መፈጸሚያ በባንኩ ኃላፊዎች መንገድ የተመቻቸለት ጉዳይ ምን ይሆን ብለን ላነሳ ነው ጥያቄ። በአዋሽ ባንክ የመሰለሚያ ቅርንጫፍ ስራ ያስኪያጅ አቶ ገዛኸኝ ኩማ እንዲህ ብለዋል። ትልቁ ክፍተት መተማመን ነው። ባንክ ላይ ስንሆን የባንክ ሰራተኛ እርስ በርስ አይጠራጠርም። ብዙ ስራውን በመተማመን ነው የሚሰራው ደንበኞቹም የባንክ ሰራተኛን በጣም ነው የሚያምኑት። ሄደን ምንም ወረቀት ሳንሰጣቸው አንድ ሚሊዮን ሁለት ሚሊዮን እየሰጡ ነው የሚሸኙን፣ ፈርሞ አጠገባችን ልን ቁጭ ያደርጋሉ። ይሄ ባንክ ዋይድን እኛ ጋር አዋሽ ባንክ ብቻ ሲሆን ኦልሞስት ሁሉም ባንኮች ጋ የተለመደ ነገር ነው። ስሩታይም ስናለማምዳቸው ደንበኞቹም ሲለምዱት የመጣ ነው ይሄ፣ ሁሉም ባንክ ላይ ያለ የመተማመኑት ነው ትልቁ ክፍተት፣ የፈጠሮ መተማመኑ ነው። እኛም ልጁን በጣም ነው የምናምነው እውነት ለመናገር ወደ ኋላ ተመልሰን ስናወራ ይሄ ብራንች ላይ እኔ ከተመደብኩ ኦልሞስት ሁለት አመት ከምናምን ነው። እዛ ቅርንጫፍ ላይ እሱ ነባር ነው። እዛ ሲሄድ እሱ ነው የተቀበለኝ። ይብዛ ሚነስም ደንበኞቹን ሲያስተዋውቀኝ የነበረ እሱ ነው። ኦልሞስት አራት አመት አካባቢ ቅርንጫፉ ላይ ሰርተዋል ይህ ሰው። ስለዚህ ደንበኞቹን በጣም በቅርበት ያውቃል። አራቱ አምስቱ ደንበኞች ይመጣሉ፣ ብራቸውን ሰጥተውት ይሄዳሉ። ልጁ የተባለው አካውንት ላይ ሳያስገባ ወደ ራሱ አካውንት ነው የሚያስገባ ወደሚፈልገው አካውንት የዚህን ያህል እንግን ደንበኞቹ እኛን የሚያምኑት እኛም ደግሞ ሰራተኞቹን ልናምን ይቻል ነው እና ለዚህም ደግሞ በጣም ወርደን ሲሪየስ የሆነ ጥንቃቄ ሲሪየስ የሆነ አካውንት ኢንቨስቲጌሽን ምናምን እንዳናደርግ የሚያደርግን ነገር ምንድን ነው? ናይዶስ ትልቅ የሆነ የባንኪንግ ኮምፒቲሽን አለ። ይሄ ኮምፒቲሽን ደግሞ ወዴት ነው የሚያመራ መሰለህ? አካውንቶቹን እያንዳንዱን እንደ ሱፐርቫይዘር እንደ ተቆጣጣሪ ቁጭ ብለን እንዳትቆጣጠር ያደርጋል። ምክንያቱም ጭንቅላትን የሚሰርቅ ብዙ ነገር አለ። የሚካኤል ታየን ጥፋተኝነት የሚያረጋግጡ የሰውና የሰነድ ማስረጃዎች የቀረቡለት ፍርድ ቤት ተከሳሹ ላይ የቅጣት ውሳኔ አስተላልፈዋል። የሚካኤል ታየ ጉዳይ የታየው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ከባድ ሙስና ወንጀሎች ችሎት ነው የታየው። የተጣለበትም የቅጣት መጠን አምስት አመት ጽኑ እስራትና አራት ሺህ ብር ነው የሆነው። ይህ ሊሆን የቻለው ምንድን ነው? ድንጋጌው የቀረበው በአንቀጽ ዘጠኝ ንዑስ ቁጥር ሁለት ላይ ነው። ክሱ የቀረበው ከቅርብ ጊዜ ወዲህ ከባንክ ቤት ደንበኞች እየተሰማ ያለው የተለያዩ የማጭበርበሪያ ወንጀሎች ተፈጸሙብን የሚባሉ ጉዳዮች በሚመለከታቸው አካላት ጥብቅ ቁጥጥርና ክትትል ካልተደረገበት ጉዳዩ እየተባባሰ መሄዱ የማይቀር ነው። ታዲያ ሳይቃጠል በቅጠል እንደሚባለው የየትኛውን ባንክ ደንበኛ የሆኑ ተገልጋዮች ሁሉ የመሰል ወንጀል ሰለባ እንዳይሆኑ አስፈላጊውን ጥንቃቄ ሊያደርጉ ይገ ይገባል ብራችንም ብዙ ሳይቆይ ቶሎ እንዲመለስ አደረጉልን ማለት ነው። በወቅቱ ሌላ ህብረተሰቡ ብር ሲያወጡ ራሳቸው እየሄዱ የፈረሙ ቢሆን ጥሩ ነው እያስባለሁ። እነሱም ደግሞ ባንክ ሰራተኞቹም ራሱ ያን ሰው ራሱ ፈርሞ መታወቂያ ሰጥቶ እንዲያወጣ ቢያረጉ ጥሩ ነው። በፖሊስ ጥረት ፈጣሪ መስገን ተመልሶልኛል። ያለ ደብተር መንቀሳቀስ የለበትም። እንደገና ሁሌ ሂሳቡ መከታተል አለበት። እኛ አሁን ችላ ማለት የለበት ነው ሂሳቡ በልከታተል ኖሮ በየጊዜው ትክክል ነው። አታካደለም ብል ይህን ደረጃ ላልደርስ ሊፈራም ይችል ነበር። ጥንቃቄ ግዴታ ነው።